አርፈሽ ስራሽን ስሪ ማለት ምንም። ምን እየሰራሽ ነው? ቤቱን እያጸዳሁ። ግን ደህና ነሽ? አሞኛል፣ ግን ምንም አማራጭ የለኝም። እረ እባክሽ፣ እንደዚህ አይነት ቀል የለም። ሮሚ፣ ካመምሽ ግቢና እረፍት አድርጊ። እዚህ መስራት አይጠበቅብሽም። አንቺ ደግሞ የማን ተቆርቋሪ ነሽ? ሩት፣ አርፈሽ ቁጭ በይ። ምንም አይመለከትሽም። እንዴት ነው የማይመለከተኝ? ፍቅር፣ እንደዚህ ታማያየሻት ሴት አለሽ፣ እንዴት አትረጃትም? እንዴት ስራ እንድትሰራ ትፈርጅባታለሽ? ምንም ላታመጪ ዝም ብለሽ አትጨጋጨቂ ሩታ። እንዴት ነው ምንም የማላመጣው? ማሚ ማሚ ምን እያደረግሽ ነው? እሱን ቁጭ ብለሽ ጠብቄ። እሺ ሮሚ ጊቢ ና እረፍት አድርጊ፣ መኝታ ቢል። ውይ ልጄ፣ ምን ነው ስራ በዛብሽ አደለ? ደግሞ እኔም ሳላግዝሽ። አረትዬ ስራ በስቶ አይደለም፣ ዛሬ ትንሽ ስላመመኝ ነው። እንደዚህ ደግሞ ታማ እረፍት እንዳታደርግ የተጸዳ ቤት ታጸዳታለች። ፍቅር፣ እኔ ምንም አላደረግኩም እማዬ። ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ሁሌ ከጥፋት ሸትማል። ሮማን፣ ምንሽ እናመምሽ? ማንስትሬሽን ነው ማሚ? ኧረ ሩታ፣ እንግዲህ የለም ልጄ፣ በቃ ጊቢ እና እረፍት አድርጌ። እሽት እያመሰግናሉ እየታመሙ ስራ መስራት፣ እንዴት ህመሙ ከባድ እንደሆነ ስላላየሽ ነው ሰው ላይ የሚጨክኘው አንቺ ሞክሪውና ከዛ በኋላ ሮማን ታከብረታለሽ? እሺ አረ እኔ ለቅሶ ቤት ኔ ስገባ አልችልም። ታቂና እኔ ሰው ሲያለቅስ ያመኛል አልችልም። በእናት እንዴት ሆነች? ቅምጥል እያበደች ነው። በጣም እየፈር ነው። ደግሞ አንተን ምን አስፈራ? ቅምጥል ሳይ በጣም አዝናለች። ደህና የምትሆን አይመስለኝም። አባቱ አርል እንዲ ማበድ ሲያንሳት ነው እንዴ? ነው ከዚያ ዘን በኋላ ወደፊት ማንነቷ የምትመለሰው ዳይመንት? ዳይመንድ እኔ አይመስለኝም። ልጅቷ እያበደች ነው። በጣም የምታሳዝነው ሀይኪንጉ። ሁላችንም እንደዛ ነው እኔ አባቴ ሲሞት ቀኑ ጨለማ ነበር የሆነብኝ። ድጋሚ አባቴ ሳይኖር እስቃለሁ ብዬ በፍጹም አስቤ አላቅም ነበር። አየህ፣ አንዳንዴ በህይወት ውስጥ የማያልፉ የሚመስሉ ቀናቶች አይን እያየ ያልፋሉ። እሷም ቀን ያልፋል። ተወዳጅተናል ተወዳጅ ያሌ ድራማ ዛሬ ምን ተፈጠረ? ባቡሬ እጅግ በጣም እያለቀሰ ነበር። አባቴ አባቴ፣ ገና ከማግኘቴ አባቴ ነጠው ሊሊ ሊሊ እያለ ሊሌና አቅፎት እያለቀሰ ነበር። እባክህ በረከት ብሩ፣ እባክህ ተረጋጋ ወደ ራስ ተመለስ፣ ፈጠረ ጽነት፣ ምን ማድረግ እችላለሁ እያለ ስተባ ብሎ ነበር። ማሚ ማሚ ብላ ሩታ ማሚን ከጠራች ምን ተፈጠረ ሩሚዬ ምን ምን ተፈጠረ እያለ ስጠይቃት ነበር። ሮማንን እግሬን እሽን የልጅ ፍቅር ያለ ስራ ሌላ ነገር እያሰራች ነው ለሰው ልጅ ክብር የላትም ፍቅር እያለ ስትከሳት ነበር። ወይ ምን ተፈጠረ ሮማ ብላ ስጠይቀ አሁ ጠርተኝ ነበር እና እግሬን እሽን ብላኝ ነበር። ቆይ ለምንድነው እግርሽን የምታሽ? ፍቅር ማሚ እኔ ምን ያደረኩት ነገር የለም፣ ራሷነች ራሷነች እያለች ስታምራ ነበር። አብሮ የመረጋጋት አቃት ግን እኔ አባ ያሳደገኝ ሰው ብዬ ነው የምጠራው። ባካ ብዬ ስጠራው ከመጀመሪያ ነው አባ በብዬ ጠርች ሳጠግበ አባቴ ነጠው እጃን ሳለክስ ነበር። ይህንና ዳይመንድ እና ኪንጎ እንግዲህ ወደ ገጠር ከገጠር ወደ ከተማ ለመመለስ ስናሉ አስዶካይ ነው ስራ ጨርሻለሁ መሄድ አለብን ብሎ እያጣደፈ ዳይመንድ አዲስ አበባ ይዞ ይመጣቸዋል። ዜናና በዛ ተጋጥሟል ማለት ነው። እንግዲህ አንድ ላይ ሆኖ ዴፍና አዴን ለመለያየት እያሰቡ ነበር ነገር ግን አሳባቸው ደግሞ መቼም አይሳካላቸው። ብዙ ጊዜ ታስባለች በዛ፣ ግን አንድ ቀን ሲሳካለት አይቻላቅም። ነገር ግን ሁሉ ነገር ተሞክራለች፣ አይሳካለት። ምክንያቱም የምታደርገው ነገር ሁሉ በጣም የማይሆን ነገር ስለሆነው ማለት ነው። እንግዲህ እሺ፣ ደግሞ ሮማን አጠገቡ ስለሆነች ደስተኛ ሆና ምክንያቱም የቀን ስራ እየሰራ ወዲ ወዴ እያለ ይመለሳል። ግን አሁንም ቦን ከአንቺ ጋር ደስተኛ ነ ሮማን አንቺ ደስተኛ እንድትሆኚ እፈልጋለሁ ማን አስከፋሽ ብሎ እየጠየቃት ነበር። እቺ ፍቅር ነች እንጂ እኔ ደህና ነኝ፣ አታስባሽ። እች ፍቅር ታንካስ እስኮ ሄል ጆን ሰራታለ እያለው ነበር። አንቺ ዲፍ ደግሞ አዴ እንደማየት ወደ አባባ ቤት ሲመጣ አባባ እንደሞቱ አዴ ነገረችው። እቺ በጣም ደነገጠ። አረዋ ከስታ ደቀም ተሰማች። እንዴ አውላጅ ከደምን ደው ይነበር ነገረው አለ ብላ ነገረችው። በጣም አዘነች። እሷም እያለቀሰች ነበር። በቃሽ ተረጋፊ፣ ወደ ውስጥ እንግባና ወደ ውስጥ ይገባሉ። ሩታና ሩታና ሮሚዬ ደግሞ ሮማን ደግሞ እንግዲህ የሴቶች ጉዳይ ነገር ሞዴስ ፈልጋ በማለት በጣም ፈርታ ስትጨነቅ ነበር እያልቻት ነበር ቆሽ ፍቅርን ጠይቃሉ አይ ፍቅርን መጠይቅ ያስፈልግሽም። ቆይ እኔ ያመጣልሽ ያሉ መሰላት ምክር ትሽታብቅኝ እንሽልቻት ነበር። ከዛ ሩታ ወደ ውጭ ይወታች፣ አሹ አሹ ሙደስ ገዛልኝ አምጣ ብላት ነግሯለች። ሌሌ ባቡሬ መቆጣ ተረጋለች። ባቡሬ እጅግ በጣም እያለቀሰች ነበር፣ እሷም እያለቀሰች ነበር። ሌሌ ባቡሬን ለማረጋጋት በጣም ሞክረውም፣ ባቡሬ ግን መረጋጋት አልቻለም። እጅግ በጣም ከፍቶትና እጅግ በጣም መቁሷል። ሌሊ ብቻ እንተኝ አባቴ ንቁ በቅርቡ ነው ያወቁ እያለ በተደጋጋሚ እያለቀሰ ያለቀሰ ነበር። በጣም እያለቀሰ ባቡሬ ያወቅ ተረጋጋ ተረጋጋ እያለ ስለምንወጽት ለምነው ነበር። ከዛ እሺ እሺ እንዳረጋካለው በቃ እሺ ተረጋጋ፣ ፈጣሪ ያመጣ ነገር ምንም ማድረግ አይቻለው እያለችው እያባበለች ነበር። እንግዲህ ቆይ ምን ተፈጥሮ ነው ወዳጆች ጋር አተጂም እንዴ ሰላም እያለ ነበር አይ ወንድም እዚህ ምን ታዳ አብሮ አደጎች ጋር ዳብሮሽ ነው እንዴ አብሮ አደጎች ጋር ለምን አቶኝም እያለ ነበር። እንዴ ወንድም እዛ እንዴት ትፈልጋለን? እንዴ አዎ እንደና ከነሱ ጋር ተጫውጪ እያለች ነበር። ከዛ እሷም እሺ ትላለች። እንግዲህ ዳይመንድም ምን እንደተፈጠረ እየጠየቀች ነበር። ከዛ አይ መሄድ ስላለብን ነው አባባ አርፋ እያለ ስለ ዘት ነበር። ምን ማለት ነው?

አባቴ ሞተ እያለ አንችም ደግሞ አባቴ ሞተ ትያለች ል አባቴ አይሞቱም፣ አባቴ አይሞቱም እያለች በጣም እየጮች ነበር። ቅምጥል፣ ፈጣሪ አጽናሽ፣ በጣም አዝናለሁ፣ እንዲ አባት ሻርፏል ትላታለች። እንዴት እንደ ስት ያለች አ አደራ ሰጥጭ ያልነበርም? እንዴ አደራ ሰጥጭ ነበረ አባባ አይሞቱም እያለች እየጮች አዴን ታንቃታለች። በጣም አዝናለሁ፣ በጣም አዝናለሁ፣ ቅምጥል፣ ፈጣሪ አጽናሽ፣ መጽናነቱን ስተሽ ትላታለች ነገር ግን በጣም እየጨዎች ነበር ቅምጥል ፍቅር ደግሞ ሩታን አሟት ነበር እንግዲህ የሴቶቹ ነገር ሲመጣ ሁላችንም ያሟላ አሟት ነበር አይመለከት ይፍቅር ሴት ነች ለሴት ግን ጭካኔ ተነሽና ስራ ስር ትላታለች ቅምጥል እየሮጠች መጣችና ባርቾ ምን ተፈጠረ አባባይቱ ነው አባባይቱ ነው እያለች ዘጨው ነበር በጣም አዝናለሁ እህቴ፣ አባባ አርፏል። ምንድን ነው የምታወራ? በጭራሽ አባቴ አባቴ እኔን ጥለ ጥሎ የት ማሄደም። ስለዚህ አባቴ መጥቻለው እዚ ነኝ መጥቻለው አባባ ያለች ስጫውና ስታለቅስ ነበር ባብሮ ሷን ለማረጋጋት መሞክሩ ቅምጥል ግን መረጋጋት አቃታት። በጣም አለቀሰች፣ መሬት ላይ ፍርፍር አለች። ይህኔ ውድ አባት እኔን ጥለኝ እንዳትሄድ በጭራሽ እንዳታረጉ ሮታ ስለ ሮማን ሁሉ ነገር ነገራት። አሹም እንት ነገር ይፈልጋሉ ብላል። ሮማን ያሳለበችው ነገር እንደ ጫን ያደረጋትን ብዙ ነገር የሆነችውን ሁሉ ነገር ነገራት። ከዛ አሹ ለኤቭ እንደ አጋጣሚ መጣና ለሮታ ለሮማን ነገራት። የቅምጥል አባት እንዳረፍ ወይን ወይኔ፣ በጣም አዝናለሁ። ታዲያ ቅምጥል ሰማች እንዴ? አዎ ሁሉም ሰምቷል።

ስትቀመጥል በጣም ተኮርታለች። ዳይመንድ ያለችበት በጣም ከባኑ ነው። አንጃ ወደ ራሷ ትመለሳለች። የራሱ ማማን ከብዶኛ እያሉ ነበር። አታስብ ወደ ራሷ ትመለሳለች። አባት ማጣት ከባ ነው። የአባት ማጣት ስሜቱን አውቀዋለሁ፣ ምክንያቱን አሳልፋለሁ። ይሄን ትለዋል፣ ይለዋል። እሱ እንግዲህ አሹ ደግሞ ጎጋ ይዘው መቶለጥ እየጠየቃት ነበር። ከዛ እየጠየቃት እያነህሮ ደህና ነሽ እያለት፣ አሁ ደህና ነኝ አሁ አሁ ተደምቁ ሩታ እንደማምሽ ነገር አይነበር ለዛ ነው ለጠይቅሽ የመጣሁት እያላት ነበር። አታስባሹ እዚ መጣት እኳ አልነበረም እትዬ ካዩ ሌላ ነገር ያስባሉ አሹ እያለቸው ነበር። አይ፣ እሺ፣ በቃ አይዳል አንቺ ልሽ ብየኮነ የመጣሁት እያለች፣ ማሚ ድንገት መጣችባቸው ከዛ አሹ ምንሰራለ እዚ እያለች እትዬ እትዬ እቅርታ ሮማንልኩ ቁጣ ማውታት ስትን ያሉታል እሷን ልጠይቅ መጥቼ ነው። በዚህ ሰዓት አሁን ቶሎ ብላ ውጣ ታዜ ትለዋለች። እሽ እትዬ እቅርታ አድርጉልኝ ብሎ ከክፍሉ ይወጣል ማለት ነው። ቆይ ምንድን ነው ስርዓት፣ እንለምድ ስርዓት ታዜ መቀመጥ ምንምታን እንዳልኩት እትዬ ሮሚዬ ለማጠየቅ ነበር የመጣሁት እባጎትን እቅርታ አድርጉልኝ ብሎ በለውን። እሽ እቅርታን ተጠብ ያለ ወደ ስራ ተመለስ ትለዋለች። እሽ ለ ብሎ ወደ ስራ ይመለሳል። ከዛ ሮማን፣ አሁን እንዴት ነሽ? ደህና ነኝ እትዬ። ይቅርታ ግን አሹሲ ስለመጣ ስለኔ ተጨንቆ ስለነበር ለዛ ነው ኔ ሊጠይቅ የመጣ። እሺ ጥሩ በቃ እንደዛ ከሆነ በቃ እሺ። አሁን ተኝ ተቁሰምድ በጭበት ሂተወሻል። ትላትና ጥላት ትወጣለች። ግን ተጠራጠረቻቸው አንድ ላይ በዚህ ሰዓት ለምን ሆኑ ብላ ተናደደች።